የኢትዮጵያ ጎረቤቶች ክህደት፣ ኢትዮጵያን የከበባት የክህደት ቀለበት። የአፍሪካ ዋና ከተማም የኢትዮጵያውያን መናገሻ ከሆነችው አዲስ አበባ የሚታየው የጠራና የአማራ አየር ቢሆንም፣ ውስጥ ውስጡን ግን የደበዘዘ የመከዳት አየር እየተነፈሰ ይገኛል። ሰላም ጤና ይስጥልን። ይህ ሰሞንኛ ሰምታችኋለሁ። በዛሬው ጥንቅራችን የእውነት የክህደት ሚዛንን ይዘን መጥተናል። ኢትዮጵያና ጎረቤቶቿን በእውነት መስፈርት በጉርብትና መንፈስ እንመዝናለን። ላይክ ሼርና ሰብስክራይብ እያደረጋችሁ እስከ ዝግጅታችን ፍጻሜ አብራችሁን ቆዩ፣ ግብዣችን ነው። ንግድን የት ልከውን የትስ ቤት ላግኝ ብለው ተጨንቀዋል? አኮያ ፕሮፐርቲስ በአስገራሚ ስፍራ በአነጋጋሪ የዋጋ አማራጭ ይዞሎት መጥቷል። በዘመነችው 4 ኪሎ የዘመነ የገበያ ማዕከል፣ 30 በመቶ ብቻ ቅድሚያ ክፍያ በመፈጸም በ18 ወራት ውስጥ ሱቁን ተረክበው የንግድ ሥራዎትን ማሳለጥ ይችላሉ። ከገበያ ማዕከሉ በዘመናዊ ስክሪኖች ነፃ ማስታወቂያ፣ የኤሌክትሪክ መኪና ቻርጂንግ ቦታ፣ በቂ የመኪና ማቆሚያ ማቆሚያና የ24 ሰዓት የጥበቃ አገልግሎት ያገኛሉ። 19 ካሬ በ1 ሚሊዮን 767000 ብር ቅድሚያ ክፍያ 25 ካሬ በ2 ሚሊዮን 325 ሺህ ብር እንዲሁም 34 ካሬ በ3 ሚሊዮን 162 ሺህ ብር ቅድሚያ ክፍያ ብቻ። በተጨማሪም የመኖሪያ አፓርትመንቶች ካሉም እኛ ጋር አሉ። በሰሜን ማዘጋጃ ሳሬ ሞቴል አጠገብ 81 ካሬ ባለ 1 መኝታ በ7 ነጥብ 8 ሚሊዮን ብር ሙሉ ክፍያ፣ 110 ካሬ ባለ 2 መኝታ በ7 ነጥብ 9 ሚሊዮን ብር እንዲሁም 130 ካሬ ባለ 3 መኝታ በ9 ነጥብ 3 ሚሊዮን ማግኘት ይችላሉ። እንዲሁም በሳር ቤትና ፒያሳ ከ96 ካሬ ጀምሮ በ10 በመቶ ቅድሚያ ክፍያ ብቻ መግዛት ይችላሉ። ለቢሮና ለሳይት ጉብኝት በስልክ ቁጥር 0908018653 ወይም 0950366697 ይደውሉልን። አኮያ ፕሮፐርቲስ። ማን ነው ተንሳፋፊው? ማን ነውስ ተበዳዩ? በምስራቅ አፍሪካ ላይ ለዓመታት ኢትዮጵያ የቀጠናው የበላይ የአካባቢው ሕዝቦች አቀራራቢና የታላቅ ወንድም አይነት ሚናን የምትወጣ ሀገር ነበረች። ነገሩን ጠለቅ ብለን ስንመለከተው ግን 130 ሚሊዮን ሕዝብ ይዛም በአንድ ስፍራ ውስጥ የተቆለፈባት ሀገር ሆና እናገኛታለን። ከዓለማችን ባህር በር አልባ አገራት ሁሉ ትልቁን የህዝብ ቁጥር የያዘችው ኢትዮጵያ የባህር በር ለመጠቀም የትንንሽ ጎረቤት ሀገራትን ይውንታ የምትሻ ሲሆን ጎረቤት ሀገራቱም ኢትዮጵያን ከማገዝ ይልቅ ኢትዮጵያን ለማነቅ ያሰፈሰፉ መሆናቸው ጉዳዩን አሳሳቢ አድርጓል። እሷ ስትነፍስ የቀጠናው ሀገራት ይንቀጠቀጣሉ የሚባልላት ኢትዮጵያ እንዴት በጎረቤት ሀገራት ተከዳጅ፣ የጎረቤት ሀገራትስ ኢትዮጵያን ለማነቅ የሚያደርጉት መፍጨርጨር ምን ድረስ ነው የሚለውን ቀጥለን እንመልከት። ወጥመድ ውስጥ የገባችው ታላቅ ሀገር፣ 130 ሚሊዮን ህዝብ ያላት የአፍሪካ ቀንድ ታላቁን ኢኮኖሚ የምታንቀሳቅሰውና የዓለም አቀፍ ተቋማት መዳረሻ የሆነችው ኢትዮጵያ የባህር በር የላትም ሲባል እንደ መስማት የሚያስቆጭ ነገር የለም። ኢትዮጵያ የባህር በር ያጣችው ግን በጂኦግራፊያዊ አቀማመጧ ሳይሆን በፖለቲካ ነው ቢባል ማጋነን አይሆንም። በካይሮ የሚመራውና በምዕራቢያን ሀገራት የሚደገፈው ኢትዮጵያን የማነቅ ስትራቴጂን ተከትሎ ታዲያ የኢትዮጵያ ጎረቤት ሀገራት ኢትዮጵያን በወጥመድ ውስጥ ለማስገባት በርካታ ተግባራትን ይፈጽማሉ። ለዚህ ደግሞ ዋነኛው ምክንያት ኢትዮጵያ እንደ በዳይና ተስፋፊ አድርጎ መመልከታቸው ሲሆን፣ መሬት ላይ ያለው እውነታ ግን ተቃራኒው ነው። ኢትዮጵያ ከተስፋፊነትና ከበዳይነት ይልቅ የተበዳይነት ታሪክን የያዘች ሀገር ናት። ያልተመጣጠነው ወዳጅነት። በማንኛውም ወዳጅነት ውስጥ ሰጥቶ መቀበል ያለ ቢሆንም በምስራቅ አፍሪካ ግን ኢትዮጵያ ሰጪ፣ ሌላው ደግሞ ተቀባይ ብቻ ናቸው። ይህን በምሳሌዎች አጣቅሰን እንመልከት ሱዳን። ሱዳን እልም ያለ የእርስ በርስ ግጭት ውስጥ ገብታም ከኢትዮጵያ የሚላክላት የኃይል አቅርቦት አልተቋረጠም። አሁን ላይ ይሄ ነው የሚባል መንግስት የሌላት ሱዳን በሚሊዮን ዶላሮች የሚቆጠር የኤሌክትሪክ ኃይል ዕዳ ያለባት ቢሆንም ኢትዮጵያ ለሱዳን የምሰጠውን መብራት ማቋረጧን አማራጭ አላደረገችውም። ሱዳን ግን ኢትዮጵያ በትግራዩ ግጭት ስትጠመድ ጠብቃ የኢትዮጵያን መሬት በኃይል መውረሯ የቅርብ ጊዜ ትዝታ ነው። ኢትዮጵያ በሱዳን ላይ ኃይል እርምጃን ሳትወስድናም የኤሌክትሪክ አቅርቦትንም ሳታቋርጥ ከሱዳን ጋር ያላትን ግንኙነት ቀጥላለች። ይህ የሱዳን ምሳሌ ታዲያም ኢትዮጵያ ተጠቂ እንጂ አጥቂ ላለመሆኗ ትልቁ ማሳያ ነው። ጅቡቲ ጅቡቲ ለኢትዮጵያ ወደብን ታስጠቅማለች። ኢትዮጵያ ደግሞ ንጹሕ ዋናም የኤሌክትሪክ ኃይልን ለጅቡቲ ታቀብላለች። ኢትዮጵያ ንጹሕ ውሃና የኤሌክትሪክ ኃይልን ለጅቡቲ በተመጣጣኝ ዋጋ የምትሰጣት ቢሆንም ጅቡቲ ግን ኢትዮጵያን በዓለም ከፍተኛውን የወደብ ክፍያ እያስከፈለች ወደቧን ታስጠቅማታለች። ከግማሽ በላይ የጅቡቲ ኢኮኖሚ በኢትዮጵያ ላይ የተንጠለጠለ ቢሆንም የሚወራውና የሚነገረው ግን ኢትዮጵያ በዳይ እንደሆነች ነው። ሶማሊያ ለ15 ዓመታት የኢትዮጵያ ጦር ሞቃዲሾ በአልሸባብ እጅ እንዳትወድቅ ሲዋጋ የነበረ ሲሆን በሺዎች የሚቆጠሩ የኢትዮጵያ ወታደሮችም በሶማሊያ ምድር መስዋዕት ሆኗል። የኢትዮጵያ ታክስ ከፋይ የኢትዮጵያን ወታደሮች በገንዘብና በትጥቅ በማገዝ ሶማሊያ ከሽብር የነጻች ሀገር ለማድረግ እየጣረ ቢሆንም የተሰጠው ምላሽ ግን ከጀርባ እንደ መወጋት ያክል ነው። ይህ ሁሉ የኢትዮጵያ ውለታ ያለባት ሶማሊያም የኢትዮጵያን ታሪካዊ ጠላት ወደ ምስራቅ አፍሪካ በመጋበዝ የግብፅ ወታደሮች በሶማሊያ ውስጥ እንዲሰፍሩ አድርጋለች። ወራሪና ተስፋፊ ነች እየተባለ በመጥፎነት የምትነሳው ግን ኢትዮጵያ ነች። ኢትዮጵያን ከማነቅ ጀርባ ያሉት ከተሞች በኢትዮጵያ ዙሪያ ትልቅ የእሳት ቀለበት እየተቀጣጠለ ያለ ቢሆንም የእሳት ቀለበቱ ግን የሚለኮሰው በሌሎች ሀገራት ውስጥ ነው። ለመሆኑ በኢትዮጵያ ላይ የእሳት ቀለበቱ የተለኮሰው ከየት ይሆን? ካይሮና ጅቡቲ። ለኢትዮጵያ ዓለም አቀፍ ንግድ መተላለፊያ በሆነችው ጅቡቲም ግብፅ ትልቅ የኢንቨስትመንት እንቅስቃሴ ልታደርግ መሆኑን አሳውቃለች። በዚህም ግብፅ አዲስ የወደብናም የሎጂስቲክስ መገልገያዎችን ለመገንባት በሚያስችላት የትብብር ስምምነት ላይ ለመድረስ ተቃርባለች። ጅቡቲ በምስራቅ አፍሪካ የሎጂስቲክስ ማዕከል ሆና ለመታየት የምታደርገው ጥረት እንዳለ ሆነው፣ ግብጽ ደግሞ ይህንን እድል በመጠቀም በኢትዮጵያ ላይ ጫናን ለመፍጠር የወሰነች ይመስላል። ኢትዮጵያ ሙሉ ለሙሉ በሚባል ደረጃም ከውጭ አገራት የምታስገባቸው ቁሶች በጅቡቲ በኩል የምታስገባ ሲሆን አሁን ላይ ግብፅ ከጅቡቲ ጋር በፈጠረችው ጥምረት በቀጥተኛ ባይሆን በተዘዋዋሪም በኢትዮጵያ የወጪ ንግድ ላይ የራሷን ተጽዕኖ ማሳረፍ ትችላለች። የኢትዮጵያ ሕዳሴ ግድብ ግንባታ ከተጀመረ በኋላ ግብጽ በኢትዮጵያ ላይ ተጽዕኖ ለመፍጠር በርካታ ተግባራትን ስትፈጽም የነበረ ሲሆን አሁን በጅቡቲ በኩል ኢትዮጵያ ላይ የሸረበችው ሴራም የዚሁ አካል እንደሆነ አያጠራጥርም። ግብፅና ሶማሊያ ራሷን በነጻ ሀገር ካወጀች ሶማሌላንድ ጋር በተገባው የባህር በር መግባቢያ ስምምነት ምክንያት ሶማሊያ በሺዎች የሚቆጠሩ የኢትዮጵያ ወታደሮች የሰላም ተልዕኮ ጊዜው ሳይጠናቀቅ እንዲወጡ በመግለጫዎች ማስታወቋ ይታወሳል። ይህ የሶማሊያ ውሳኔም ለበርካታ ዓመታት ለሶማሊያ ደህንነት ወታደሮችን ለገበረችው ኢትዮጵያም የከፈለችውን መስዋዕትነት የሚያጣጥል እንደሆነ ነው የፖለቲካ ተንታኞች የሚናገሩት። የግብፅ ወታደሮች በሶማሊያ ምስራቃዊ ድንበር ላይ እንዲሰማሩ መታቀዱ ለኢትዮጵያ ስጋት እንደሚያሳድርባትም ፈጽሞ አያጠራጥርም። ካይሮና አስመራ ኢትዮጵያን የማነቅና የመክበብ ተግባሩ በሰሜኑም በኩል ጭምር ነው። የጅቡቲን ያክል እንኳን ለኢትዮጵያ የምሰጠው አንዳች ጠቀሜታ የሌላት ኤርትራም በግብጽ በኩል ኢትዮጵያን ለማጥቃት ተነስታለች። የግብጽ ባለስልጣናት ወደ አስመራ መመላለስ ያበዙ ሲሆን የኤርትራው መሪም ካይሮን ቤታቸው አድርገውታል። በይፋ ባይገለጽም ሁለቱ አገራት በኢትዮጵያ ላይ ሴራን በመሸረብ ወታደራዊ ስምምነቶችንም ተፈራርመዋል። እንደ ወንጀል የተቆጠረው የባህር በር ፍላጎት የተባበሩት መንግስታት ድርጅት የባህር ህግ አንቀጽ 69 ንኡስ አንቀጽ 1 እስከ 5 የባህር በር የሌላቸው ሀገራት በአካባቢያቸው ካለው ባህር የተፈጥሮ ሀብት እኩል የመጠቀም መብት እንዳላቸው ይደነግጋል። ይህም አሳ ማጥመድና በባህር ውስጥ ያሉ ተፈጥሮ ሀብቶችን ፍለጋን ጨምሮ ሌሎች ከባህር ተፈጥሮ ሀብት ጋር የተያያዙ ሀብቶች ተጠቃሚነትን የሚያካትት ነው። የዚህ ህግ አንቀጽ 125 ኑስ አንቀጽ 1 እንደሚያመላክተው ደግሞ የባህር በር የሌላቸው ሀገራት በአካባቢያቸው ያለውን ባህር የመጠቀምና የመሸጋገር አለም አቀፍ መብት አላቸው ይህ መብት የባህር በር በሌለው ሀገር የባህር በር ባለቤት በሆነው ሀገርና በቀጠናው መካከል በሚደረግ ስምምነት ሊፈጸም እንደሚገባ በንዑስ አንቀጽ ሁለት ላይ ተመላክቷል። አንቀጽ 27 ንዑስ አንቀጽ አንድ ላይ ደግሞ እነዚህ የባህር በር የሌላቸው ሀገራት ስምምነት ከተደረገ የተለየ የአገልግሎት ክፍያ ከሌለ በስተቀር ለተገለገሉበት ባህር ምንም አይነት የትራፊክ ታክስ ወይም ሌላ ክፍያ እንደማይጠየቁ ይደነግጋል። የቀድሞ የአፍሪካ አንድነት ድርጅት በመስራት ቻርተሩ መግቢያ ላይ በባህር ሕግ ጉዳዮች ላይ ባሰፈረው ሀተታ የአፍሪካ ሀገራት የባህር በር ያላቸውን ጨምሮ ከባህር ሊያገናኙት የሚገባቸውን ጥቅም እያገኙ እንዳልሆነ ጠቅሶ የባህር በር የሌላቸው ሀገራት ከባህር የመጠቀም መብታቸው ሊጠበቅ እንደሚገባም ይህም ከዓለም አቀፍ መርህ አንጻር ሊታይ እንደሚገባ ይደነግጋል። በመሆኑም ኢትዮጵያም የባህር በር የማግኘት ፍላጎቷም ከዓለም አቀፍ ሕጎች አንጻር ተቀባይነት ያለው በመሆኑ የባህር በር ማግኘቷ አይቀሬ ነው። ኢትዮጵያን፣ ኤርትራን፣ ሶማሊያንና ጅቡቲን ያካተተው የአፍሪካ ምስራቃዊ ክፍል የዓለም ሀያላን አይን ያረፈበት ቀጠና ነው። የአፍሪካ ቀንድ ክልላዊናም አለም አቀፋዊ ኃይሎች ትልቅ የስበት ማዕከላቸው አድርገውታል። ቀደም ሲል ይህን አካባቢ ዋና ትኩረታቸው አድርገው የነበሩት እንደ አሜሪካና ቻይና ያሉ ሀያላን የነበሩ ሲሆን አሁን ግን የአፍሪካ ቀንድ ለአዳዲስ ተወዳዳሪዎች ወሳኝ የፉክክር ሜዳ ሆኗል። ሳውዲ አረቢያም፣ የተባበሩት አረብ ኤምሬትስ፣ ቱርክ፣ ኳታር፣ ኢራንና ግብፅ በአፍሪካ ቀንድ ጥቅሞቻቸውን ለማስጠበቅ እየተንቀሳቀሱ ያሉ ዋና ቀጠናዊ ተዋናዮች ሆነው ብቅ ብለዋል። በአሁኑ ጊዜም አሜሪካን፣ ፈረንሳይ፣ ጃፓንን፣ ቻይናን፣ የተባበሩት አረብ ኤምሬትስና ንግዴን የትለቀውን የትስ ቤት ላግኝ ብለው ተጨንቀዋል? አኮያ ፕሮፐርቲስ በአስገራሚ ስፍራ በአነጋጋሪ የዋጋ አማራጭ ይዞሎት መጥቷል። በዘመነችው አራት ኪሎ የዘመነ የገበያ ማዕከል 30 በመቶ ብቻ ቅድሚያ ክፍያ በመፈጸም በ18 ወራት ውስጥ ሱቁን ተረክበው የንግድ ስራዎትን ማሳለጥ ይችላሉ። ከገበያ ማዕከሉ በዘመናዊ ስክሪኖች ነፃ ማስታወቂያ፣ የኤሌክትሪክ መኪና ቻርጂንግ ቦታ፣ በቂ የመኪና ማቆሚያና የ24 ሰዓት የጥበቃ አገልግሎት ያገኛሉ። 19 ካሬ በ1 ሚሊዮን 767 ሺህ ብር ቅድሚያ ክፍያ 25 ካሬ በ2 ሚሊዮን 325000 ብር እንዲሁም 34 ካሬ በ3 ሚሊዮን 162000 ብር ቅድሚያ ክፍያ ብቻ። በተጨማሪም የመኖሪያ አፓርትመንቶች ካሉም እኛ ጋር አሉ። በሰሜን ማዘጋጃ ሳሬ ሞቴል አጠገብ 81 ካሬ ባለ 1 መኝታ በ5.8 ሚሊዮን ብር ሙሉ ክፍያ፣ 110 ካሬ ባለ 2 መኝታ በ7.9 ሚሊዮን ብር እንዲሁም 130 ካሬ ባለ 3 መኝታ በ9.3 ሚሊዮን ማግኘት ይችላሉ። እንዲሁም በሳር ቤትና ፒያሳ ከ96 ካሬ ጀምሮ በ10 በመቶ ቅድሚያ ክፍያ ብቻ መግዛት ይችላሉ። ለቢሮና ለሳይት ጉብኝት በስልክ ቁጥር 0908018653 ወይም 0950366697 ይደውሉልን። አኮያ ፕሮፐርቲስ።